የኢንዱስትሪ ዘርፍ ላይ የሚያጋጥሙ ችግሮችን ለማቃለል በሚል ነው የኢትዮጵያ ታምርት ሀገራዊ ንቅናቄ ወደ ስራ የገባው። ይህው ንቅናቄ ቀጣይነት ያላቸው ስራዎችን በመስራት ዘርፉን በብዙ መልኩ አግዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መርቀው የከፈቱት ሶስተኛው የኢትዮጵያ ታምርት ኤክስፖ መካሄዱን የቀጠለ ሲሆን በፌዴሬ ፕሬዚዳንት ታዬ አጽቀሥላሴ ተጎብኝቷል። የኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት አሳድጓል ነው ያሉት። በኤክስፖ የቀረቡት ከቆዳ የተሰሩ የተለያዩ ምርቶች በዓለም አቀፍ የጥራት መመዘኛ መስፈርት ደረጃቸውን እያሟሉ መሆናቸውን ከፍ ያለ ትርጉም እንዳለው አንስተዋል። የኢትዮጵያ ምርቶች ስታንዳርዳቸውን ደረጃቸውን በጠበቁ ሁኔታ አይደለም ለሀገር ውስጥ ገበያ ለዓለም አቀፍ ገበያ ሊቀርቡ በሚችሉ ደረጃ የተለያዩ ኩባንያዎች እና አምራቾች የተለያዩ ፕሮዳክቶችን ወይም ምርቶችን ማቅረባቸው ትልቅ ነገር ነው። እንግዲህ የአንድ ሀገር እድገት ትልቁ መሰረት ማኒፋክቸሪንግ ነው፣ ማምረት ነው። ማምረት ፋይዳው አያሌ ነው። የስራ እድል ይፈጥራል፣ የቴክኖሎጂ እውቀትን ያዳብራል። ስለዚህ በዚህ መስመር መሄዳቸው ከፍ ያለ ትርጉም አለው። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን የማምረት አቅም በማሳደግ የስራ ዕድል የሚፈጥርና ለነገ የተሻለ ለማምረት መሰረት የሚጥል ነው። ማምረት የአንድ ሀገር እድገት መሰረት በመሆኑ በዘርፍ የተሰማሩ ሀገራት ከፍ ያለ እድገት ላይ ናቸው ይላሉ። ማኒፋክቸሪንግ የእድገት ኢንጂን ነው፣ ቁልፍ ነው። ማለትም ማምረቱ ብቻም ሳይሆን ማኒፋክቸሪንግ የሚፈጥራቸው ቼን ሲሆን ተከታታይነት ምርቶች ከፍ ያሉ በመሆኑ ኢትዮጵያን እድገት ከፍ ያደርገዋል። በማኒፋክቸሪንግ እጅግ ወደ ሰለጠነ ደረጃ ስለተጓዙ ሀገሮች ስንናገር ዘመን አልፎናል። አሁን ደግሞ ከቴክኖሎጂ እድገት ጋር ከእውቀት ጋር ከጥበብ ጋር እንደዚህ አምራቾች አምርቶ መሸጥ ብቻም ሳይሆን በቴክኖሎጂ የታሸ ቴክኖሎጂን መሰረት ያደረገ የተለያዩ ፕሮዳክቶችን ለሀገር ውስጥ ገበያ ከዛም ባለፈ ደግሞ የውጭ ገበያን ማዕከል አድርገው መስራታቸው እጅግ የሚያስደስት ነው። በኤክስፖ የታየው መነቃቃት የማምረት አቅም በማሳደግ ለነገ ተስፋ የሚያሰንቅ መሆኑንም ያነሳሉ። ኢትዮጵያ ተስፋ አላት። የሌሎችን ማየት ማማተር፣ መመኘት መናፈቅ አይደለም። ስለዚህ ይሄ እኔ በዛሬው ዕለት በጎበኘሁት በጣም እጅግ ደስ ብሎኛል። የኢትዮጵያን ተስፋ የኢትዮጵያን አቅም ያሳየ ስለሆነ ደስ ብሎኛል። ንቅናቄው ዓለም አቀፍ ደረጃቸውን የጠበቁ ምርቶችን ማምረት ከማስቻሉም በላይ የኢትዮጵያን የገበያ መዳረሻ የሚያሰፋ መሆኑን ጠቁመው የሀገር እድገትን ከፍ የሚያደርግ ስለመሆኑም ነው ያነሱት። የኢትዮጵያ መንገድ ማምረት ነው ማምረት እና ፕሮዳክቲቪቲን የማምረት አቅምን መጨመር በዓለም አቀፍ ደረጃ ተወዳዳሪ ማድረግ ብቻም ሳይሆን አጠቃላይ የሀገርን ጂዲፒ ወይም ደግሞ እድገት ምርትን ከፍ የሚያደርግ ነው። ስለዚህ ስራ ይፈጥራል፣ የእውቀት አድማስን ያሰፋል፣ ሌሎች ቀጣይ የሆኑ ምርቶችን ለማምረት ደግሞ አቅምና መደላደል ይሰጣል። የኢንዱስትሪው እንቅስቃሴን ከማፋጠን ባለፈ ኢትዮጵያ ወደ ኢንዱስትሪ ዘርፍ የምታደርገውን ጉዞ እውን ለማድረግ ጥራት ያላቸው ምርቶችን ማቅረብና ተወዳዳሪ መሆን ይጠበቃል። ለዓለም አቀፍ ገበያው የሚመጥን ኬተር የሚያደርግ ነው ማምረት ያለብን። ጥራት ያለው ካመረትን፣ እስኪት ቢ ኤኒ ኤኒ ፕሮዳክት ጉቺ ሊሆን ይችላል፣ ምንም ሊሆን ይችላል። አስሎንጋስ ለኔና ለአንተ ሜድ ኢን ኢትዮጵያ እስካለ ድረስ ኢትዮጵያ ማምረት ትችላለች። የምናተኩረው እናተኩረው ጥራት ያላቸው ዋናው ዞሮ ዞሮ ጥራት ያለው ምርት ማምረት። የዓለም ገበያ ሰፊ ነው። ሸማቹ በርካታ ነው። ስለዚህ ዛሬ ባየሁት ኤግዚቢሽን ኢትዮጵያ ታምርት የሚለው መርሆ ብዙ እንደሚያስቀድም ነው። እንዲህ አይነት ኤግዚቢሽንስ መስፋፋት አለባቸው። የእኛንም አይን ይከፍታሉ። ያለንም ፕሮዳክት ለዓለም አቀፍ ለማስተዋወቅ እድል ይሰጣሉ። የበለጠ ከፍ ያለ ፕሮዳክቶችን ለማምረት አቅም ይሰጡናልና ዘርፈ ብዙ ነው ጥቅሙ ለማለት ነው። የኢትዮጵያ ታምርት ንቅናቄ 2014 ዓ ም በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ መደረጉ ይታወሳል።